አሁን ተረጋጋሽ፣ ቆይ። በቀላሉ የሚሻር በደል አይደል የሚፈጸም እኮ ለምን አትወኝም? በቃ ተወኝ። እሱ አይደል እንዴ ታዲያ የከበደኝ። አንቺ መቶ እኮ ነው የከበደኝ። ለኔ ግን አንተ መርሳት በፍጹም አልከበደኝም ነበር፣ ምክንያቱም በቁሜ ነው የገደልከኝ። ሴትነቴ ነው ያረከስክብኝ። እና ታዲያ ቅድም ለዛ ነው ሊገለኝ ነው ብለሽ ጮህ የነበረው? አልገባኝም። እቆይ አንተ ምንም ያላደረክ ነው እንዴ የሚመስለው? አሁንም ትስቅብኛለህ? እና ታዲያ ምን ላድርግ እንዴ? ሁኔታሽን ሳስበው እኮ ፈገግ ያሰኘኝ። ከዚህ በኋላ ብዝነከኝ ከቅድሞ የበለጠ ነው የምጮኸው። እሺ እሺ ቢያንስ ይቅርቴ ነው እንኳን ሳትቀበኛት እጂ እሱን እንኳን መቼም እንዳታስበው። እየቀለልኩ መስሎ ነው። አንተን ለመርሳት ደቂቃ አልፈጀብኝም። መቼም በእኔ ቦታ ናሆምን አታውቂውም አይደል። አንተ መቼም ከናሆም ጋር ልትወዳደር አትችልም። ቢያንስ እሱ የፍቅር ሰው ነው። እሺ። እኔስ አንተና ቅምጥህማ በገንዘብ ነው የታወራችሁት። የኔና የናሆምን ህይወት እኮ ነው የቀለዳችሁበት። መቼ ስለ እኔና ስለ አምራን ለእሷ ትነግሪውም አይደለ። አንድ ቀን እራሱ ማውቅ አይቀርም። ኗዬ ከዚ ቤት እንድትውጪ ይፈልጋሉ። በቃ ውጪ እና... አሁን እያዘዝከኝ ነው? እየለመንኩሽ ነው አሁንም ቢሆን እኮ አንቺንም አባትሽን መንከባከብ አቅተኝ። ልቀቀይ። ባንክ እጮኛ እንደሆነች ጉድህን አውቃብሃለች። ለነገሩ ከዚህ በኋላ የራስ ገቢ የሚኖረው አይመስለኝም። ማለት ሌሎች ሴቶች ከሌሉ፣ ከዚህ በኋላ ግን በመንገዴ ላይ አልፈልግም። እሺ ገባ። ቤተሰብ ፊት ለማስመሰል ሳይሆን የእውነት መቀየር እፈልጋለሁ። ከሱ ከሱስ የጸዳች ሴት መሆን እፈልጋለሁ። የምርሽ ነው? አዎ። ምን ነው? አይ፣ ድንገቴ ሐሳብ እንዴት ይመጣልሽ ብዬሽ እኮ። በእርግጥ ዋናው ምክንያት አንተ ነህ። እንዴት ማለት? ከራሴ በላይ ስለማፈቅር ላጣ አልፈልግም። በቃ ቤተሰብ የሚፈልጋት አይነት ሴት ሆናለሁ። ልክ እንደ ነዋሚን ማለት ሽዋ? እንዴ፣ ቆይ ለምን ነው ያቺን ሴት ሁል ጊዜ ምሳሌ የምታደርጋት? እስኪ ተዋት። ቆይ ማ፣ አትበሳጭ ከሆነ አንድ ነገር ልናገር ስለሱ ከሆነ ምንም ነገር መስማት አልፈልግም። ማለት እርግጠኛ ነኝ ከአሁኑ እየቀናሽ ይመስለኛል። ኑሐሚን ወደ እኔ ነው ስለመጣች ነው አይደል? ከሷ ጋር ለመፎካከር ብለሽ ራስን የመቀየር ሐሳብ አይመጣሽ? ጭራሽ ከዛች ምናምን ቴ ጋር ልታወዳደረኝ የሞከርክ ነው? በነገራችን ላይ አባዬ ሰው ምልክ ሳይወድ። ለዚህ ነው አከናት ጋር ተጋብቶ ይሄን ያክል ዓመት የቆዩት። ቆይ ምን ልትነግረኝ ነው። ልጅቷ በጣም እያሳዘነች። የሆነ ነው የምልሽ። ገና ካሁን የሚናማዬ የቤት ሰራተኛ አርገዋል እና ቦታዋን ስላገኘች ነው ያሳዘነችው? እኔ እስካሁን ድረስ የኑሐሚን ጥፋት ምንም እየታየኝ አይደለም። ያባዬ ነው ሁሉም ስህተት፣ እሷንም ከእናት አባቷ ጭምር ቤት ማምጣቱ ስህተት ነበር። ለማንኛውም ከቤተሰብ ጋር የምታስተዋውቀኝ ሰዓት የደረሰብኝ ይመስለኛል። እኔም እሱን እያሰብኩኝ ነበረ። ግን ግን ምን በቃ ለአባት አስበህ ከሆነ ራሴን ቀይሬ መቅረብ እችላለሁ። አልኩ እኮ እማዬ ናት ዘርና ሀብት መቆጠር ትወዳለች። ታዲያ ምን ችግር አለው? የቀኝ አውራሪ ልጅ ነኝ ብዬ ነግራቸዋለሁ። ቤተሰቦቼ እንደሆነ ሁሉም አልቀዋል ሄደው እንግዲህ የሚያጣራ ሰው እንኳን አይኖርም። ኧረ እባክሽ ምን ሆነሽ? ቀኝ አውራሪ ምናምን የሚባል ነገር የለም። ቀኝ አውራሪ፣ ግራ አውራሪ፣ ኋላ አውራሪ። እኔ እባክህ ስለ እሱ አያገባኝም፣ አይመለከተኝም። እሺ ተረጋጊ፣ ይበቃል። እሺ እቺ ኑሐሚን የሚሏት እርኩስ ሴት እስካለች ድረስ ምንም መረጋጋት ብሎ ነገር የለም። ስለ ሀብቱም ከሆነ ደግሞ ሀብታም ብዬ ቀርቧቸዋለሁ። ቀርባቸው። አንተን ደግሞ ባሌ ካደረኩኝ በኋላ ምንም የሚመጣ ነገር አይኖርም። የኔ ወድ፣ እኔም እኮ ብንጋባ ደስ ይለኛል። ላገባሽ፣ ሚስቴ ላደረግሽ እፈልጋለሁ። እና ምንድነው የሚያስለጠልጥ ወይስ አትፈጥረኝ? እሬ ቆንጆ አረ ከራሴ በላይ ነው ማፈቅርሽ። ግን ስንቻኮል ነገሮችን ይበልጥ እንዳናበላሽ ብዬ ሰግቼ። እንደውም ስንዘገኝ ነው ነገሮች የሚበላሹት። ጊዜ የሚባል ነገር ማጥፋት አልፈልግም። ቶሎ እንድንጋባ ፈልጋለሁ። እሺ በቃ። አንቺ እንዳልሽው። መጀመሪያ ግን ለቤተሰቦች ማሳወቃቸው አይሻልም? ማሳወቅ ለምን አስፈለገ? ለሁሉም ፍቅረኛ አለኝ ብላቸው የለ እንዴ? እንዴ? እና እንደቃስም ይያንልጥኝ ውስጥ ትፈልጊያለሽ እንዴ? የሆነ ዝግጅት ነገር አመነገርኩ ያስፈልጋል? እንዴትም ብዬ አንድ የዛ ቤት እግሬ እርገጥ እንጂ በፍጹም ከዛ ቤት አልወጣም ማለት። በተለይ ለአባት ምን አይነት ሴት እንደሆንኩኝ በቅርበት ማሳየት ፈልጋለሁ። ያው ምን አልኩህ፣ ገና ተናግሬ ሳልጨርስ አሁንም ከኑሐሚን ጋር ከባድ ፉክክር ሊያነሽ። ያው ምን አልኩህ፣ አሁን እንኳን ተናግሬ ሳልጨርስ ከኑሐሚን ጋር ከባድ ፉክክር ስሜት ሊያነሽው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

ሁለታችሁም እንደተቃቃራችሁ ላይኩ ያቅጥሩ ነው። ችግር የለውም። ጋሽን እዚህ ውስጥ ማስገባት አያስፈልግም። እኔ ራሴ ፊት ነሰዋለሁ። ለመሆኑ ግን ጓደኛ ነሽ? መቼም እናንተ በየሜዳው መርመጥመጥ ነው ስራችሁ። ለምን ጠየቁኝ ቤት አምጥተሽ እንድታስተዋውቅ ይልበልሽ። አይ የለኝ። ግን ደግሞ እንዲኖርሽም ማድረግ እንችላለን አይደል? ሀሳብሽ በደንብ ገብቶኛል። ቆይ ፍቅረኛ አለኝ ብያቶ ላይኩንን ተስፋ እንዳስቆርጣቸው ነው አይደል የፈለግሽው። ለነገሩ ቀድሚ ወንድ እንደማላቅ ነግሬያቸዋለሁ እና ምን ችግር አለው? ውሸትሽ እንደሆነ ትነግረዋለሽ ጭራሽ ደግሞ በእሳቸው ፊት ውሸታም ሆነሽ ታያያሽ ነው። ሲጀመር እናንተ ደዎች ምን እውነት አላችሁ? ቆይ ለምንድን ነው ሁሌ ድህነቴን እያነሳሽ የምታወሪ? ለማንኛውም ያልኩሽን ነገር ወደሽም ባይሆን በግድሽ ታደርጊዋለሽ። እብደቱ የሰለችስ ተመሰለች ነው ወይስ የነሰው ለመምሰል የሰጠሁን ነገር በሙሉ እንድትመልስ እንፈልጋለሁ። ድንግልና ጭምር ነው። እየቀለድኩ አይደለም ኤርሚያስ። ቆይ የተሸጠቃ አኳ የማይመለስም ሲባል ሰማሽ? ቢያንስ መኪና ይመልስል። ትልቁ የሰጠሽኝ ነገር እኮ ቢኖር እሱ ብቻ ነው። እሱም ደግሞ እስከ ዛሬ ለለፈውበት ክፍያ ነው። እንደው ማያንስንም ብለሽ ነገሩን በጸበይም ጨርሶ አይሻልም? እናንተም ቢሆን ከፈለግሽ እኔ በጸበብም ቢሆን ግድ የለም እኔ ኤርሚያስ፣ ማንንም እንደማልፈራ ታውቂያለሽ አይደል? በጣም ወራዳና ነው። ልክስክስ ሰው ነው። ቆይ አንቺስ፣ እኔ ወራዳ ከተባልኩ አንቺ ምን ልትባይ ነው? ሁሉን ነገር የሰጠሁህ አምኜ ነበር። ልክ ናሁን አምኖ እንደሰጠሽ ማለት ነው። ዝም በል እባክህ። የናሁን ስም በአንተ አፍ አይጠራም። የናሁን አምኒ ስም በአንቺ አፍ እንደማይጠራው ማለት ነው። ከዛች ባብጋ አሁንም ትገናኛላችሁ አይደል? ለምን ማወቅ ፈለግሽ? ለነገሩ እኔ እና እሷ ፍቅራችንን ማደሳችን አለ አንቺ የሚጠቅምሽ ያው ናሁንን በግላጭ ለማግኘት ማለት ነው የመጣሁት የሰጠውን ነገር እንድትመልስልኝ ነው። እኔ ከዚህ የተሻለ ሀሳብ ይዤልሽ ነው የመጣሁት። ለምን ኑሐሚንና ናሁምን ለማፋታት አብረን አንሳለን። ተሳስተሃል። የኔ ናሁም መቼም በዛች እርኩስ ፍቅር አይወድቅ እኔ እኮ የማይገባኝ ቆይ፣ ለምንድን ነው የምትሰድበት? ማለቴ ምን አረገችሽ? እዛ ቤት የገባችው ሆን ብላ ናሁምን ለማጥመድ እንደሆነ የማይገባኝ ነው እንደ ይመስለን። እኔም ኑሐሚን አንቺ እንደምታያት አይነት ሴት አለመሆኗን በእርግጠኝነት መናገር እችላለሁ፣ ግን ደግሞ የሚሆነው ነገር አይታወቅም አብረን ሆነን መፍትሄ ብንፈልግ ጥሩ ይመስለኛል። ምን ይመስልሻል? ማሚ ፊትሽ ጥሩ አይደለም። ምን ሆነሽ ነው? ይሄ አባትሽ ነጋ ጠባ ጨቀጨቀኝ። ቤት በኩል ሰላም ይኖራል። ምን እያለ ነው የሚጨቀጭቅሽ? ብቻ አሁንም ስለዛች ገረድ ባለሆነ? ናይ ጠረጴዛ ወል ሁሉንም ስራ ሰርቼ ጨርሻለሁ። ወል ናይወል፣ ውይ እየሰማሽኝ ነው? ናይወል፣ ውይ እያልኩሽ እኮ ነው። አይሰማሽም እንዴ? ለእኔ ጉልበት ባታስቢ ቢያንስ ለእህል ባታስቢ፣ ስንት የተራበ ሰው ያለበት ሀገር ውስጥ እኮ ነው የምኖረው። ምን አባሽ ነው አንቺ ለልጄ መልስ የምትሰጫት? ቆይ ኧረ ተያት ማየህ ልቀቂ እባክሽ። ከፈለግሽ ሽራሻጎሶች ማብዛት ትችያለሽ። ትሰምኛለሽ? እኔ በጣም ታጋሽ ሰው ነው፣ ግን ትዕግስት ያለቀቀ ግን መዋሚን ነርሻት። አንቺ ማን አባሽ ልጄን ይዟት ትት ምን እያለቅሽ ነው? እና አሁን ይህን አንተን አይመለከትህም አገባህም ቆይ እዚህ ቤት ምን እየተከይድ ያለው? ምን ሆናችኋል እናንተ? ወይ ነግሬሽ አለው። ምን አለ እቺ ልጅ? ምንድን ነው እንደዚህ የምታሰቃዩት? ለምን አንድ ፍቱን አቅፋት አባብላትም። ማፈሪያ እቺ ልጅ እጄን ይዛ እዚህ ቤት ከኖረች እኔ ኤሚ አይደለሁ። አረባካችሁ እንደዚህ ታሰቃዩት። አባዬ ምን ይላል? ገና ስቃይ የሚባል ነገር መቻየችና ነው ገና እሳሯን ማበላት እማዬ ይቺ ልጅ ከዚህ ቤት ካልወጣች፣ እኔ ራሴ ከዚህ ቤት ለቀቅ ይወጣል። እኔ ምንም እንላችሁ፣ ምንም የምናገረው በዚህ ጉዳይ ግን፣ ከዳድ ጋር ከባድ ግጭት ውስጥ እንደምትገቡ እወቁት። አየ ሽማዬ ለዛች ገረድ እንዴት እንደሚያሸረግድ መግባት ይችላል። አንተ ደግሞ ምን ፈለክ? ተረጋጊ እንጂ ምን ሆንሻል? ንሱ ብስጭት ነው ሌሊት ወጪ ነው ሄድና ዳያተ ነገራት እኔ እንደሚያስቡኝ አይነት ሴት አይደለውም። እኔ ክብር ያለኝ ሴት ነኝ ቆይቴ ምን ብላሽ ነው? አውቃጁ ስግሯ ላይ ደፍታ ጎንበስ ብለሽ ጠረጊያለች ትልሻለች። እሷ ምንም ልትል ትችላለች። የእናቷ ልጅ አይደለች። አንተ አንተ ይማልሽና ያባትህ ባራ ሴትዮዋ አረጋጊው። ሌላ ነገር ደግሞ እንዳታነጭ እኔ ምንም ነገር አልበደልኳቸውም። አድርገ ያሉኝን በሙሉ እያደረኩኝ ነው። ሁኝ ያሉኝንም በሙሉ እየሆንኩኝ ነው። አሁን ግን በማልደራደርበት በክብር ይመጡብኝ። ይኸውልሽ፣ እኔ አሁንም ቢሆን መክርሽ አንድና አንድ ምክር ነው። ይሄንን ቤት ለቀሹች። ማገዝ ካለብኝ እኔ ማገዝሻለሁ። እኔ እዚህ መቆየቱን የምፈልገው ይመስላል እንዴ? ለአባተ ስል ነው፣ እሺ? እዚህ ያለሁት ብቻ። አሁንም ከኔ ጋር ያለው ጉዳይ ይሄ ጋር ብቻ፣ ምናምን የምትሉት ነገር እንዳይሆን። ይኸውልሽ፣ ደግሜ ደጋግሜ እነግርሻለሁ፣ እኔ አንቺ ማግባት አልችልም። አንተ ማንም የማግባት ፍላጎት የለውም። ባክ፣ ታዲያ ጥሩ ነው። ለምን ይሄን ጉዳይ ለአባዬ አትነግሪው? እሱም አንደኛውን ቁርጡን ይወቅና አንቺንና ነው አባትሽን በውጭ ይርዳችሁ። ቆይ እዚህ ብንሆን ምን ምን አጎደልነባችሁ? እነሱ እዚህ እንድትቆዩ ካልፈለጉ ምንድን ነው የሚደረገው? ታዲያ አባዬ ከሆስፒታል እስኪ ወጣ እንኳን ብትታገሱኝ ምን አለ? እንግዲህ ሻልኩትም ብያለሁ። ከዚህ በኋላ ያለው ምርጫ ያንቺ የራስሽ ነው። በነገራችን ላይ ነገ እዚህ ፍቅረኛ ና አምጥቼ ምሳ ልጋብዛትና እማዬና ቤተሰቦቼን ላስተዋወቃቸው አስቤያለሁ። ምን ምን ነው እና፣ እኔ ምን ያገባኛል? ቆይ ለምን ትነግረኛለህ? ለካ ኑሐሚን፣ ይህን ነገር እስከ ዛሬ እነግርሽ አላውቅም። የምትሰሪያቸው ምግቦች በጣም ይጣፍጣሉ እና የማላስቸግርሽ ከሆነ ነገ ለፍቅረኛ ምሳ ብታዘጋጅላት ደስ ይለኛል። እና እሷ እንድትበላ ፈቀድክ ማለት ነው። ምን አልሽኝ? ማለት ትምጣና በልታ ትሄዳለች። አሁንም በጣም የተበሳጨች ትመስያለሽ። በሰላም ነው ቆያችን። ሴት ግን ምን ያህል ታምናታለህ? አይገርምም? አምራንም ስለ አንቺ ሲወራ ጥሩ አመለካከት የላትም። እኔ የምለው አምራንና አንቺ ከዚህ በፊት ተዋውቁ ነበር እንዴ? አረ፣ አይ፣ ዝም ብዬ እኮ ዝም ብዬ ነው። እውነትሽን ነው ማሚ። አባቢም ሊባ እንደሆነች ካወቀ በኋላ እዚህ ቤት የሚያስቀምጣት አይመስለኝም። እሱን ነው ማድረግ ያለበት። ግን ሀብለሽን በጥንቃቄ ሻንጣ ውስጥ ማስቀመጥ አለብሽ።

ባን ትልሽ ግን ማን ነው ለዛ ሽሽ ጥብቅና እንድትቆሚ ይላከ ህሊኔ ይሄ ሊበልሽ ሰማኛለ። ከዚህ በኋላ በእኛ ማል ጣቀን ትገባ አልፈልግም። እስኪ እሺ ካለኝ ህሊኔ ነው አማክረዋለሁ። ጭራሽ ማየኔ እያሾፍክባት ነው። ወደ ቁም ነገሩ ስገባ ነገ ፍቅረኛ ይህን ቤት አመጣታለሁ። ምን ምን ነው ማሚ፣ ነግሬሻል ነበር እንዴ ፍቅረኛ እንዳለኝ አሰውቂሻል። በነገራችን ላይ ዛሬ ያላመጣኋት አባቤ ወደ አዳማ ስለሄደ ቶሎ ላይ መለስ ይችላል ማለት። ለዚህ ነገር ትንሽ የፈጠንከው አይመስልም? ተይው ማይ ወንድሜ ፍቅረኛውን ይዞ ሲመጣ አባዬን ተስፋ ሊቆርጥ ይችላል። በዛውም ያችን ልጅ ከዚህ ቤት ያስወጣትና እኛ ሰላማችንን እናገኛለን። ኑሐሚን፣ ይህን ያህል ሰላማችሁን ነስታችኋለች ማለት ነው? በቃ ፍቅረኛ እንዳያዝኩ ነገርኳቸው አይደል? ስለዚህ ከእሱ አራስ ላይ ውረዱ። ላገባት ላገባት ነው ያልከው? ነገ አስገብቼ ምሳ ላበላት ነው ነው ያልኩሽ። በቅርቡ ግን ማግባት አይቀር መጀመሪያ ልጅቷ ማናት? የማን ዘር ነው ማለት የሀብት ሁኔታ ስ ይሄ ሳይጠራ ነው ታገባል አታስቡ ይ አንቺ ያልሽውን ጠቅላላ የምታሟላ ልቅም ያለች ሴት ናት። መቼም ከዛች ምናምን ቲስ ሳትሻል አትቀርም። እኔ ግን እዚች ምስኪን ልጅ ላይ ያላችሁ ጥላቻ በጣም እየከፋ ነው። ብትረጋጉ አሪፍ። ምስኪን ይቀርታ፣ የእኔ ቆንጆ አላወኩሽም። ማንሽ ከአሁኑ እኮ ለውጡልን፣ መደብዬ ነው። አባት ግን እንደዚህ የሚወዱኝ ይመስላል። በጣም እኮ ነው የሚገርመው። ስትስምኝ ራሱ አፍሽ ላይ ሲጋራው ጠረን የለም። እሱንም ለመተው እየሞከርኩ ነው። ዋ ለውጥ አባት ግን ገና ሳይዩኝ ይጠሉኝ ለምን ይመስላል? ምናልባት ከችምፓንዚ መለስ ያለ መልክ እንዳለሽ ገምቶ ቢሆንስ። መቼም ከዛ ይጥፍጥፍ ሳልሻል አልቀርም። ኑሐሚን፣ እንኳን ጥፍጥፋት ቢያት የሚገርምሽ ገና ያየዋት ዕለት ልቤ ወከክ ነበር ያለባት። ልታበሳጭኝ አስበህ ከሆነ ግን እንዳታስበው፣ እሺ? እንዴ አረ፣ ፊትሽ ነው ግልብት ብታለ። እንዴ አረ፣ ምንድን ነው የመሰልሽው? ወይ ቅናት። እሺ ነገ ቤት ምሳ እንደምጋብዘኝ ነገርካቸው? አዎ፣ ያው ሁሉም ተናግሬያለሁ። በነገራችን ላይ ምሳውን የምታዘጋጀው ነው አሚናት። እንዴት ያለች የምትገርም ባለሙያ መሰለች። ቆይ አንተ ችግር ምንድን ነው? ምን ላድርግ ንግስት፣ ቢያንስ በአንድ ነገር እንኳን ትብለጥሽ ብዬሽ እኮ ነው። ምን ሆነሽ ነው? ቆይ ደግሞ እዚህ ምን ትሰራለህ? እና ታዲያ ስትናፍቂኝ ምን ማለት። ቆይ አንተ እኔን ህይወት ከመረበሽ ውጪ ሌላ ስራ የለህም? ለምንድነው ደሞ አትተወኝ? ምን አፈቀሻለሁ። ይሄን ቃል ስንተኛ ጊዜ እንደምናገረው አላውቅም። እኔ ግን በጣም ነው የምጠላህ። ስጠፋብሽ እኮ እንደምትፈልጊኝ። እንዳንተ አይነቱን ከሃዲ ማን ይፈልጋል? አሁን ከመንገድ ይዞር በለ። ቆይ ባለል፣ ምን ልታነቂኝ? እንደባለፈው ባለፈው ብለሽ ተጫወይ ነው አሁን ለሕግ ነው እሺ፣ አሳልፈ የሚሰጥህ። ጨክነሽ ብታሳስሪኝ ነው? አይደለም መታሰር ለምን አትሞትም? እና ገባኝ እኮ ይህን ያለው እንደ ጠላሽ ነው። እርምናው ጠርሚያስ፣ ከዚህ በኋላ እኔ ለአንተ ሞቻለሁ። እሺ መቼም ይቅርታ አላደርግልህ

እኛ ስለፈለግን። ለውጥ ምን ለውጥ ያለብን? ምናልባት እኮ እራሳችን ፈልገን ልናገኝ ይሆናል። ምነው ለውጤ ለውጥ ይደሳላለህ? ደስ ምን በቃ ይሄን ብቻ ነው የምትለው? ግን ለውጥ እውነተኛ እንዲሆን ከውስጥ ሸመነጭ እንዲሆን እፈልጋለሁ። ምን ማለት ነው? ለምን አሁን ዝም ብለን በባዶ ሜዳ ከምንጭቃጭቅ አንዳንድ ብርጭቆ ሜዳ እንጠጣ አይሁንም? አልኩህ እኮ ደግሞ ተወሱሰን እንደ ልማዳችን ስንንበዛበት እንዳል። በእርግጥ እኔ ላለማጣት የምትከፍይው መስዋዕትነት በጣም ደስ ይለኛል። እንደውም ሁላ የምትወደው ልጅ ላለማጣት ብላ ሙሉ ስሶቿ ኔታዎች ተብለሽ መጽሔት ነ ጋዜጣ ላይ ብትወጭ ራሱ ደስ ብ አሁን ቁም ነገር ስሰራ ነው እንደዚህ የምትለኝ? ቆይ በፊት የማይረባ ነገር ስሰራ ለምን እንደዚህ አትለኝም? የምሬ ነው። አንቺ ማጣት አልፈልግም። ሽንገላ ሊመስልሽ ይችላል፣ ግን በፍጹም ያለ አንቺ መኖር አልችልም። እኔም እንደዛው። ግን ውዴ ይህን ነገር እያረግሻ ያለሽ ከኑሐሚን ጋር ለመፎካከር ብልሽ ከሆነ በጣም ነው የማዝነብሽ። በእርግጥ ከእሷ ጋር ለመፎካከር ሳይሆን አንተ ላለማጣት ነው እንደዚህ እየሆንክ ያለሁት። አይደለም እንኳን እንደዚህ ተቀየረሽ አዲስ ሰው ነሽ፣ ይቅርና ትናንት በነበረሽ ማንነት እንኳን አላጣሽም። አታጭኝም። ከቃል በላይ አፈቅርሃለሁ። እኔ ምን ነው እሱ ሰሚኛልሽ። አሁንም ቢሆን ነገር ምን ነው ሰው እንደምትሽ እኔ ረስቼው የለ እንዴ አንቺ ለመርሳት ምን ነው ከበደሽ? ይልቅ አሁን የመጣሁት ከዚህ ቤት ተዋርደሽና እንደ ቆሻሻ ተገፍተሽ ከመውጣትሽ በፊት አንድ እድል ልሰጥሽ። ታውቂያለሽ ኤደን የምትባል እህት ነበረችኝ። ያው እህት መባል ባይገባትም እህት ልበላት። አንቺን ሳይሽ እሷን ነው የምታስታውሽኝ። ጭራሽ ከማንም ከካም ጋር እያመሳሰልሽኝ። በእርግጥ እሷ አንዳንቺ ሰው አትንቅም፣ ግን ከመሬት ተነስታ ሰው ትጠላለች። አንቺም ሰው ተብለሽ እና ምንድን ነኝ እንዴ? እኔ ሰው አይደለሁም እንዴ? ቆይ ለምንድን ነው ሁላችሁም እየተነሳችሁ ሌላ ፍጡር መስል ስቃይ የምታበዙብኝ? ተይ ተይ ተይ ይሄንን ባንኳን ለሌላ ጊዜ አቆይ። እኔ ጋሽ እንዳለው ወንድምሽ ለማዋት አይደለም እዚህ የመጣሁት? ብትፈልጊ እንኳን የወንድሜ ሚስት ልትሆን ብፈልግስ እሺ፣ ብፈልግስ። ቆይ ምንድን ነው የሚያንሳኝ፣ ገንዘብ ወይስ እናንተ እንደምትሉት ይሄ ከጥሩ ዘር አልተፈጠርኩም። እንዳንቺ አይነት ፍዘራሽ ለወንድሜ በፍጹም አትመጥ ነው ነገር። አንቺስ ምን ላይ እንደምትወርቂ በምን ታውቂያለሽ? ከኔ ባሰው ላይ በፍቅር ልትወርቂ ትችያለሽ። እንዴት ነው በድፍረት ይሄንን ነገር ለኔ የምታወሪው? አንቺ ልክስክስ ደሃ

ሰው እንዴት በሄደበት ተመሳሳይ ባህር ያጋጥማል? አሁንስ በጣም አብዙት። ቆየን ያልበቃ ብሏቸው አባቴን ይሰርቡታል፣ አይረቡም። እማዬን ሉት ማይቺ ገረድ በጥፊ መታች። ምን ይህንን ማ ደፍራ አታደርገው? ማይ ደፍራ አድርገዋለች። የነቀቷት ጥግን ያሳየችን ዋጋዋለን ሰጣት ይገባል። አንችን እንደፍራ ከመታችማ የናቀችው አንቺን አይደለም እኔን ነው። ወይ ነው ዝናሽ፣ ምን እንደማድረግ አሳያታለሁ። ቆይ አንቺን ማትረቢ፣ ልጄን ምንድን ነው ያደረግሻት? የልጅሽን ብድር መለስ ማለት ነው።

ምክንያቱም ስመጣ እሷም ሳሎን ላይ የተነፈረቀ ሽ ነበር። እስኪ ንገረኝ፣ አንተ የምትወደው አባት ሻባ ተብሎ ቢሰደብብህ ምን ይሰማል? ምን ቆይ፣ የሚናት እንደዛ በላይ የተሳደበችው። ከዚህ በኋላ አንተን አባትንም የኔም አባትንም ማንንም መስማት አልፈልግም። በቃ ከዚህ ቤት መውጣት ነው። እኔ የምለው አባቷ፣ እንደዛ ብለሽ መሳደብ ነበረብሽ። አንተ አፈናል ተፈታ አልሰደበችባትም። እና ኑሐሚን ፈጥራውታ ነው። እኔ እውነቴን ነው ወንድሜ። ስለ አባቷ ምንም ነገር ክፉ ነገር አልተናገርኩም። አዎ፣ ዝም ብላ መታ በጥፊ መታችሽ አይደል? እንደዛ ነው። እኔ የምለው ቆይ ግን አንተ፣ እሷ ጠበቃ ያደረገ ማን ነው? ነገሮች ባለጌ ከዚህ በላይ በታደርግ ምን ይገርማል። ይቅርታ ማይ፣ እያወራሽ ያለሽው ግን ስለ ልጅሽ እንጂ ስለ ኑሐሚን አይመስልም። ምን አልከኝ? አንተ ጭራሽ እኔ ነኝ ባለጌ ችግራቹ የኔ ነው ሷ ግንኙነት ከሆነ ነው ሷ ማጨም ላገባት አልችልም። እቺ ምስኪን ልጅ ተዋት፣ አታሰቃዩዋት። በቃ እንዴ ይሁን አሁን ችግራችን ራሷ ነች። መስመሯን በጣም አልፋለች። ስለዚህ ቅጣት ይገባታል። እስቲ አንተ ደግሞ ከሱ ታድናት ምን ሆኖ እናያለን። እማዬ ስሜና ተጥራንተ ከኔ ይልቅ እችን ገረድ መርጠህ ይሄል ከፈለክ ይደለም፣ አታገባትም። አረባክሽ ዲገቦ የኔ መጠቃት ያንተ መጠቃት ነበር። እሺ አታውም ለጭራሽ ለሷ ተደርቦ ይከራከራል እኮ ኧረ ኧረ ኧረ እኔ ለማንኛውም ከዚህ ቦታ ይሻል፣ ከግራ ከቀኝ እንኳን አጣደፋችሁ። ምን አይነት እሳት ነው! ማሚ፣ ይሄ ልጅ ምንም አላማረኝም። ከዛች ልጅ ጋር የሆነ ነገር ሳይጀምር አይቀርም። ሞቼ ነው ቆሜ፣ ዝናሽ በህይወት እያለው ሁለቱንም ጠርጌ ከዚህ ከቤት ማስወጣቸው እንጂ የሆነ ነገርማ ማድረግ አለብን። እንዲሁም እየመጣች ነው። ወይኔ እግሬ፣ ወይኔ አባ ተጎዳ። እግሬን ደህና ተጎዳ ወይ እ እንደዚሁኛ ርቄ ተጎዳ ትኛለች እን